እስክንድር የሚመራው የፋኖ ቡድን በኤርትራ ወታደራዊ ማሰልጠኛ ለመክፈት ከኤርትራ መንግስት ጋር እየተነጋገረ መሆኑ ተሰማም። አብይ ለስራ ጉብኝት ወደ ቬትናም ባቀኖ ወቅት እስክንድር የሚመራው የፋኖ አደረጃጀት በኤርትራ ቢሮ ለመክፈት መዘጋጀቱን የሚገልጽ የድምፅ ቅጅ ሾልኮ ወጥቷል። በድምፅ ቅጂው እስክንድር ከኤርትራ ኮማንዶና ከባድ መሳሪያ እንደሚፈልጉ ሲናገሩ የተደመጠ ሲሆን እኛ ይህ ባህር በር ፍላጎት እንደሌለን ለኢሳያስ እናረጋግጣለን ሲልም ተደምጧል። በሌላ በኩል እስክንድር ነጋ የሚመራው አፋድ የድርድር ንግግር መጀመሩን አስተባብሏል። በዝርዝር እናስደምጣችኋለን። በባህር ዳር ውጥረትና ስጋት ማየሉ ተሰማም። የፋኖ ታጣቂዎች በቅርብ ርቀት በሚንቀሳቀሱበት የክልሉ መዲና ከጊዜ ወደ ጊዜ ስጋቶች መጨመራቸውን የሚገልጽ ዘገባ ተሰራጭተዋል። በክልሉ መዲና በርካታ ቁጥር ያለው የታጠቀ የጸጥታ ኃይል ከጎዳናዎች እስከ መንግስት መስሪያ ቤቶች በተጠንቀቁሞ ወጪ ወራጁን በንቃት እንደሚከታተልም ተነግረዋል። እንመለስበታለን። የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ በኦሮሚያ ክልል አዲስ ዘመቻ ማወጁን ተናገረም። መከላከያ ሰራዊት በበኩሉን የነጻነት ሰራዊቱ ታጣቂዎች በተስፋ መቁረጥ እጅ እየሰጡኝ ነው ብሏል። በክልሉ ሰሜን ሸዋ ዞን ደግሞ የማዕደን ሰራተኞች መታገታቸው ተዘግቧል። እናስደምጣችኋለን። አርኤስኤፍ የዛምዛም ካምፕን መቆጣጠሩን አስታወቀም። የሱዳን ፓራሚሊተሪ ፈጣን ድጋፍ ሰጪ ኃይል በሰሜን ዳርፉር ግዛት የዛምዛም ካምፕን ከሶስት ቀናት ከባድ ጥቃቶች በኋላ መቆጣጠሩን ገልጸዋል። በዝርዝር ይዘነዋል። እናስደምጣችኋለን። ጤና ይስጥልን ውድ አንዳፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ በኦሮሚያ ክልል አዲስ ዘመቻ ማወጁን ተናገረ። መከላከያ ሰራዊት በበኩሉ የነጻነት ሰራዊቱ ታጣቂዎች በተስፋ መቁረጥ እጅ እየሰጡ ነው ብሏል። በክልሉ ሰሜን ሸዋ ደግሞ የማዕደን ሰራተኞች መታገታቸው ተዘግቧል። በኦሮሚያ ክልል አምስት ዓመቱን የተሻገረው ውጊያ እንደቀጠለ ነው። ከኦሮሞ ነጻነት ሰራዊት አመራሮች መሃል አንዱ የነበሩት ጃልሰኚ የሚመራው ጦር ይዞ ከመንግስት ጋር ከተስማማ በኋላ የክልሉ ውጊያ ይቀንሳል ተብሎ ቢታሰብም እንደታሰበው አልሆነም። ውጊያዎች አሁንም በስፋት ለመቀጠላቸው ነው ከክልሉ የሚወጡ መረጃዎች የሚጠቁሙት። ጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ በክልሉ ዘመቻ ማወጁን ይፋ አድርጓል። ታጣቂ ቡድኑ በኤክስ ገጹ ባጋራው መረጃ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ አውጅ ያለ ሆነው ያለው። መከላከያ ሰራዊቱ ደግሞ የታጣቂ ቡድኑ አባላት በተስፋ መቁረጥ እጅ እየሰጡ ነው እያለ ነው። ሰራዊቱ በመረጃው በምስራቅ ወለጋ ዞን ጉደያ ቢላ፣ ኖኖ፣ ቁምባ፣ ሊሙ ዋዩ፣ ጡቃና፣ ጉቶ ኪዳ በተባሉ ወረዳዎችና በምዕራብ ወለጋ ዞን ገንጂ ወነ ሲቡ ጃርሶ ባምቦ ጋምቢና ሆማ ወረዳ እንዲሁም በነጆ ከተማ ይንቀሳቀሱ የነበሩ የቡድኑ አመራርና አባላት ከነ ሙሉ ትጥቃቸው እጃቸውን ሰጠውኛል ብሏል። በሌላው በኩል ደግሞ በክልሉ እገታዎች አሁንም ስለመቀጠላቸው መረጃ ወጥቷል። በክልሉ ሰሜን ሸዋ ዞን ወረ ጃርሶ ወረዳ ልዩ ስሙ ፍልቅልቅ በተባለ ስፍራ ለጅፕሰም የፋብሪካ ምርት ጥሬ ዕቃ በማውጣት ላይ የነበሩ የማሽን ሰራተኞችን ጨምሮ 10 ያህል ሰዎች ትናንት በታጣቂዎች እንደታገቱ ዋዚማ ራዲዮ ዘግቧል። አጋቾቹ ከአማራ ክልል ተሻግረው የገቡ መሆናቸውን ምንጮች ለዋዜማ ተናግረዋል። ታፍኖ ከተወሰዱ ሰዎች በተጨማሪ ከታጣቂዎቹ ጥቃት ለማምለጥ ሲሞክሩ የነበሩ ሌሎች ቁጥራቸው ያልታወቁ ሰዎች በተከፈተባቸው ተኩስ አካላዊ ጉዳት እንደደረሰባቸው ምንጮች ጨምረው ገልጸዋል። አጋቾቹ ሰዎቹን ወደ የት እንደወሰዷቸው ምንም ፍንጭ እንዳልተገኘ ተናግረዋል። እስክንድር የሚመራው የፋኖ ቡድን በኤርትራ ወታደራዊ ማሰልጠኛ ለመክፈት ከኤርትራ መንግስት ጋር እየተነጋገረ መሆኑ ተሰማ? አብይ ለስራ ጉብኝት ወደ ቬትናም ባቀኑበት ወቅት እስክንድር የሚመራው የፋኖ አደረጃጀት በኤርትራ ቢሮ ለመክፈት መዘጋጀቱን የሚገልጽ የድምፅ ቅጂ ሾልኮ ወጥቷል። በድምፅ ቅጂው እስክንድር ከኤርትራ ኮማንዶና ከባድ መሳሪያ እንደሚፈልጉ ሲናገሩ የተደመጠ ሲሆን እኛ የባህር በር እንደሌለ ለኢሳያስ እናረጋግጣለን ሲልም ተደምጧል። በሌላ በኩል እስክንድር ነጋ የሚመራው አፋድ የድርድር ንግግር መጀመሩን አስተባብሏል። ለሕልውና አደጋ እየተዋጋን ነው የሚሉት የፋኖ ኃይሎች የህልውና አደጋ ገጥሟቸ ዋል። ፋኖ ለሁለት ተሰንጥቆ እርስ በርስ እየተቧጨቀ ባለበት በዚህ ወቅት እስክንድር የሚመራው የፋኖ አደረጃጀት ከኤርትራ መንግስት ጋር ግንኙነት መጀመሩን የሚገልጽ መረጃ ወጥቷል። እስክንድር ነጋ ከአፋድ የሎጂስቲክ ኃላፊ ፋኖ የኋላ ሸት ዘነበ ጋር የተነጋገረበት የድምጽ ቅጂ በማኅበራዊ ሚዲያ በስፋት እየተሰራጨ ነው። በዚህ የድምፅ ቅጂ ላይ እስክንድር በኤርትራ ቢሮ ለመክፈት ከሻቢያው መንግስት ጋር መስማማቱን ይገልጻል። ቀጥሎም እሱ የሚመራው ይፋኖ አደረጃጀት ከሻቢያ የሚፈልገው ወታደራዊ ማሰልጠኛ መክፈትና ከባድ መሳሪያ ድጋፍ እንደሆነ ይናገራል። እስክንድር ነጋ ከኤርትራ ባለስልጣናት ጋር በመነጋገር በአስመራ ቢሮ ለመክፈት ጥያቄ ማቅረቡን የሚያመላክት አዲስ የድምፅ ቅጅ ወጥቷል። እስክንድር በአስመራ ቢሮ ለመክፈት የሚያስችል ንግግር ከኤርትራ ባለስልጣናት ጋር ለመነጋገር በደብዳቤ የተመራ ልዑክ መላኩን የድምፅ ቅጂው ያመላክታል። ከኤርትራ ባለስልጣናት ጋር በሚደረገው ንግግር የሚሳተፉ ልዑክ ወደ አስመራ እንደሚልክም እስክንድር ሲናገር ተደምጧል። እስክንድር በሚመራው አፋድ በኩል ንግግር ለማድረግ የፕሬዚዳንት ኢሳያስ አፈወርቂ አማካሪ የማነ ገብረአብ አግኝቶ እንዲያነጋግር መመሪያ ሲሰጥ ተደምጧል። የነእስክንድርና የኤርትራ ባለሥልጣናት ንግግር አስመራ ቢሮ ከመክፈት በተጨማሪ ሌሎች ድጋፎችንም ለማግኘት ያለም እንደሆነ ተናግረዋል። እስክንድር ከኤርትራ ባለሥልጣናት ጋር እንዲነጋገር ለመደበው ሰው መመሪያ ሲሰጥ እንደሚደመጠው ከሆነ በአጭር ጊዜ ውስጥ የአስመራ ድጋፍ እንደሚፈልግ እያመላክታል። ይህ በእንዲህ እንዳለ እስክንድር ነጋ የሚመራው አፋድ የድርድር ንግግር መጀመሩን አስተባብሏል። እስክንድር በበላይነት በሚመራው አፋድ በኩል ባወጣው መግለጫ መስፍን ከፈለኝ ከመንግሥት ጋር የተነጋገረው እንደ ግለሰብ እንጂ እንደ ድርጅት አይደለም ብሏል። ያረጋ ከበደ ምክትል አብዱ ሁሴን ጋር ስለ ድርድር የተነጋገረው መስፍን እስክንድር ከሚመራው አፋድ የተሰጠው ተልኮ የለም ተብሏል። በባህር ዳር ውጥረትና ስጋት ማየሉ ተሰማ። የፋኖ ታጣቂዎች በቅርብ ርቀት በሚንቀሳቀሱበት የክልሉ መዲና ከጊዜ ወደ ጊዜ ስጋቶች መጨመራቸውን የሚገልጽ ዘገባ ተሰራጭቷል። በክልሉ መዲና በርካታ ቁጥር ያለው የታጠቀ የጸጥታ ኃይል ከጎዳናዎች እስከ መንግስት መስሪያ ቤቶች በተጠንቀቁሞ ወጪ ወራጁን በንቃት እንደሚከታተልም ተነግሯል። ሪፖርተር ጋዜጣ በባህር ዳር ከተማ ያለውን አሁናዊ ሁኔታ የተመለከተ ዘገባ ይዞ ወጥቷል። የጋዜጣው ዘጋቢ ከስፍራው ሆኖ የታዘበውን ይፋ ያደረገ ሲሆን በርካታ የመንግስት ወታደሮች በከተማው እንደሚታዩ አትቷል። ከእለት ወደ እለት በመዲናዋ ስጋት ማየሉን የሚገልጸው ዘገባው የነዋሪዎች እማኝነትን አስፍሯል። በተደጋጋሚ የመንግስትና የፋኖ ኃይሎችን ውጊያ ያስተናገደችው ባህር ዳር ከተማ ዛሬም በከፍተኛ የጸጥታ ስጋት ውስጥ እንደምትገኝ በቦታው ተገንቶ መታዘቡን ሪፖርተር ጋዜጣ ዘግቧል። ባህር ዳር በአሁኑ ወቅት ፍርሃት፣ ድንጋጤና ስጋት የተጫናትና የነዋሪዎቿም እንቅስቃሴ የተገደበበት መሆኑን የጋዜጣው ዘገባ ያመላክታል። በክልሉ ካለፉት ሁለት ዓመታት በመንግስትና በፋኖ መካከል በመካሄድ ላይ ያለው ጦርነት በከተማዋ ከባድ ጫና መፍጠሩን ዘገባው አመላክቷል። ጦርነቱ በአጠቃላይ በከተማዋ በማህበራዊ፣ በኢኮኖሚያዊና በፖለቲካዊ እንቅስቃሴዎቿ ላይም ተጽዕኖ አሳርፏል ተብሏል። ባህር ዳር በጸጥታ ስጋት ውስጥ የወደቀች በመሆኗ እንቅስቃሴዋ በእጅጉ መቀዛቀዙን ያመላክተው ሪፖርተር በአሁኑ ወቅት የከተማዋ ቱሪዝም ሙሉ ለሙሉ ቁሟል ለማለት ያስደፍራል ብሏል። በከተማዋ በየዕለቱ የእገታና የግድያ ወንጀል የሚፈጸም በመሆኑ ነዋሪው በስጋትና በፍራት ውስጥ ህይወታቸውን ለመግፋት መገደዳቸውን ለሪፖርተር ተናግረዋል። ባህር ዳር ዙሪያ ገባዋን የከበበው የጸጥታ ስጋት በከተማዋ ከምሽት 12 ሰዓት በኋላ የባጃጅና የታክሲ ትራንስፖርት አገልግሎት እንዳይሰጥ ተከልክሏል ተብሏል። ነዋሪው በየጊዜው በሩን ዘግቶ የሚቀመጥ በመሆኑ ከምሽቷን ሰዓት በኋላ የባህር ዳር ጎዳናዎች የሰውን እንቅስቃሴ እንቅስቃሴ እንደማያስተናግዱ በዘገባው ተገልጿል። ባህር ዳር የገጠማት የጸጥታ ስጋት ዘርፈ ብዙ ጫና እያሳደረባቸው መሆኑን ሪፖርተር በቦታው ተገኝቶ ያነጋገራቸው ነዋሪዎች ተናግረዋል። በከተማዋ በሚገኙ በመንግስት መስሪያ ቤቶች፣ በአገልግሎት ሰጪ ተቋማትና ና ዋና መንገዶች በከፍተኛ የጸጥታ ኃይል እንደሚጠበቁ ዘገባው አመላክቷል። በርካታ ቁጥር ያለው የታጠቀ የጸጥታ ኃይል ከጎዳናዎች እስከ መንግስት መስሪያ ቤቶች በተጠንቀቅ ቆሞ ወጪ ወራጁን በንቃት እንደሚከታተልም ተጠቁሟል። የመንግስት የጸጥታ ኃይሎች በየቦ ቦታው በተጠንቀቁሞ ወጪ ወራጁን በመከታተል የዘወትር ተግባራቸው መሆኑንም የከተማዋ ነዋሪዎች ለጋዜጣው ተናግረዋል። ይሄ መንግስት የጸጥታ ኃይል ከፍተኛ ቁጥር ያለው ስምሪት የመነጨው በባህር ዳር ከተማ ዙሪያ ከሚንቀሳቀሱ የፋኖ ታጣቂዎች የጥቃት ስጋት የመነጨ ነው ተብሏል። ምንም እንኳን ነዋሪዎቿ በዕለት ተዕለት ህይወታቸውን የገጠማቸውን ችግር ቢናገሩ የከተማዋ ከንቲባ ባህር ዳር ሰላም ነች የሚል ማስተባበያ ሰጠዋል። የከተማዋ ከንቲባ ጎሹ እንዳላማው የባህር ዳር ከተማ የሰላም ሁኔታ ከጊዜ ወደ ጊዜ ለውጥ እና መሻሻል እያሳየ መጧል ብለዋል አሁን ላይ ከተማዋን የሚያውክ የማህበረሰቡን ሰላማዊ እንቅስቃሴ የሚገድብና ስጋት ሊሆን የሚችል ነገር የለም። ይህንንም ለማምጣትና የከተማዋን ሰላም ለማስመለስ ብዙ ዋጋ ተከፍሎበታል ብለዋል። ወሹ በምላሻቸው በክልሉ ያለው የጸጥታ ችግር እንደምቹ አጋጣሚ ተጠቅመው በግለሰቦችና በተቋማት ላይ ችግር የሚፈጥሩ ቡድኖች አሉ ብለዋል። አብዛኞቹ በከተማዋ ውስጥ የሚፈጸሙ ወንጀሎች በባጃጅ ተሽከርካሪዎች አማካኝነት ነው ሲሉም ለትራንስፖርት እንቅስቃሴ ገደብ ምክንያት አቅርበዋል። የከተማ አስተዳደሩ የጸጥታ ምክር ቤት ባጃጆች ከምሽቱ 12 ሰዓት በኋላ አገልግሎት መስጠት እንዳይችሉ የገደበው የባህር ዳርን ሰላም ለመመለስ ነው ብለዋል። ምንም እንኳን ከፍተኛ የእንቅስቃሴ መቀዛቀዝ ማጋጠሙን ነዋሪዎች ቢገልጹ፣ ከንቲባው ግን የባህር ዳር ሰላም እየተመለሰ በመምጣቱ የውጭና የአገር ውስጥ ጎብኚዎች ቁጥር በማንሰራራት ላይ መሆኑን ገልጸዋል። አርኤስኤፍ የዛምዛም ካምፕን መቆጣጠሩን አስታወቀም። የሱዳን ፓራሚሊተሪ ፈጣን ድጋፍ ሰጪ ኃይል በሰሜን ዳርፉር ግዛት የዛምዛም ካምፕን ከሶስት ቀናት ከባድ ጥቃቶች በኋላ መቆጣጠሩን ገልጿል። በጄዶ አቤንቾክ የሚመራው የአርኤስኤፍ ተዋጊዎች የተፈናቀሉ ነዋሪዎችን ቀድሞውንም ከፍተኛ የምግብ የውሃና የጥበቃ ጦትን እያጋጠማቸው መሆኑን በመግለጽ በሺዎች የሚቆጠሩ የዛምዛም ካምፕ ተፈናቃዮችም ወደ ኤልፋሽር መሸሻቸውን ተነግሯል። የተመድ ዓለም አቀፍ የስደተኞች ድርጅት እንደዘገበው ከሆነ 3190 ቤተሰቦች ከዛምዛም ካምፕ አረብና ቅዳሜ ሸሽተው ወደ ኤልፋሽር እና ወደ ታዊላ ካቢ እንዲሁም ወደ ሰሜን ዳርፉር አምርተዋል። የሱዳን ነጻ አውጪ ንቅናቄ ቃል አቀባይ አል ሳዲቅ አል አሊ አል ኑር በዛምዛም እና በአቅራቢያው ባሉ አቡሹክ ካምፖች ላይ በደረሰ ጥቃት 450 የሚጠጉ ሰዎች መገደላቸውንና በሺዎች የሚቆጠሩ መቁሰላቸውን ገልጸዋል። በማህበራዊ ሚዲያ ላይ አክቲቪስቶች ያሰራጩት ቪዲዮም የጅምላ መፈናቀልን ያሳያል። ሌላው ተንቀሳቃሽ ምስል ደግሞ የአርኤስኤፍ ተዋጊዎች ከሱዳን ጦር እና ከተባባሪ ቡድኖች ጋር የገቡበት ውጊያም ካሸነፉ በኋላ ወደ ካምፑ ፖሊስ ጣቢያ ሲደርሱ ያሳያል። የሰሜን ዳርፉር ግዛት የሰብአዊ እርዳታ ኮሚሽነር አባስ የሱፍ በጋዜጣዊ መግለጫቸው ላይ በአርኤስኤፍ ጥቃት በዛምዛም ላይ ሰባ ሺህ ቤተሰቦች ተፈናቅለዋል ብለዋል። ኮሚሽኑ እየተካሄደ ያለውን መፈናቀል እየተከታተለ ሲሆን ይህም ሰብአዊ ሁኔታውን እንዳባባሰው አደም ተናግረዋል። ከኤል ፋሸር በስተ ምዕራብ በሻቅራ በደረሰው ድመትም የውሃ እጥረቱ ተባብሷል። አርኤስኤፍ አቡ ሹክ ካምፕ እና በኤል ፋሸር የሚገኙትን የከርሰ ምድር ውሃ ምንጮች በማውደም በጎሉ የውሃ ማጠራቀሚያው ወደ ግዛቱ ዋና ከተማ የሚወስደውን የውሃ ማስተላለፊያ መስመሮችን አቋርጧል ሲልም ከክልሉ የወጡ ዘገባዎች አመላክታሉ። የተባበሩት መንግሥታት ድርጅት ዩናይትድ ስቴትስ፣ እና የሰብአዊ እርዳታ ቡድኖች ቅዳሜ ዕለት በዛምዛም ላይ የአርኤስኤፍ ጥቃትን እና የዓለም አቀፍ ነፍስ አድን ኮሚቴ ሰራተኞችን በሕክምና ክሊኒኩ ውስጥ መገደላቸውን አውግዘዋል። ክሊኒኩ በካምፕ ውስጥ ከ500 ሺህ በላይ ተፈናቃዮችን የሚያስተናግድ ብቸኛው አገልግሎት የሚሰጥ የጤና ተቋም ነበር።